ሰላምና ጤና ባላችሁበት በዓለም ጥግ ሁሉ ይድረሳችሁ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን ቆሙ። የአሮስ ሁለት ተጀምሯል። ላይክ አድርጉ፣ ሼር አድርጉ። በርካታ ሀሳቦችን ነው የማመጣው ማለት ምንድን ነው? አንዲት ርዕሰ ጉዳይ መዛለሁ። በዛች ርዕሰ ጉዳይ ላይ ተያያዥ የሆኑ ትንታኔዎችን ብቻ አቀርባለሁ። ቢበዛ 15 ካሉን 10 ደቂቃ ብቻ ነው የምንቆየው። ታዲያ ግን ላይክ አድርጓ፣ አጫጭር መረጃዎች ኦርቶዶክስ ያዊ ጠንክሮችን ለማግኘት አበረታቱን፣ አበረታቱን። ዛሬ እንግዲህ አንድ ርዕሰ ጉዳይ እየመጥቻለው። የዛሬው ርዕሰ ጉዳይ ደግሞ የሚሆነው አንድ የተሐድሶ መናፍቃን እንቅስቃሴ ዋና ዘዋሪ የፊት አውራሪያቸው የሆነው አሰግድ ሳህሌ ብፁዕ አቡነ ሕዝቅኤልን መናገር ጀምሯል። ቅዱስ አቡነ ሕዝቅኤል አረጋዊ አባት ናቸው። የከፍ አሸካ ቤንች ማጂ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ናቸው። እኛ አባት እጅግ የሚወደዱ ለረጅም ዘመናት በቤተ ክርስቲያን አገልግሎት በሊቀበጵስናም ጭምር የሆኑ አባታችን ናቸው። እንግዲህ ከሰሞኑ አስተምሮ ስህተት የሞላበት አስተምሮ አስተምሯል። እንኳን እሱ እኛም በኦርቶዶክሳውያን ተቃውመናል። የእሱ ግን ስላቅ ባለበት መልኩ በጣም ሲዘባበት ነበረ። በጣም መዘባበት ብቻ አይደለም፣ የማንም ወፍ ዘራሽ ብሎ ጳጳሱን ተናገረ። ወፍ ዘራሽ አይደለም፣ ሴጣን፣ የዘራው ደግሞ ብሎ ጭራሽ አከበረው። በዚህ ደረጃ ፕሮቴስታንቶቹ ታድሶቹ ተነስቷል። ሊታያችሁ ለቅዱስ ቁርባን ያላቸውን ቦታ እናቀዋለን። መታሰቢያ ብሎ የሚያስቡ ናቸው። ወይ ደግሞ ይሄ አሰግድ ሳሊ ራሱ አቁራቢ ሆኖ ባለፈው ታይቷል። ራሱ ሿሚ ሻሪ ሆኖ ካህን ሆኖ ነው ታይቷል። በዚህ ደረጃ የታደሰውን ቤት የሚዘውር ሰው ነው። የቅዱስ ቁርባን ክብር የተጠነቀቀ ይመስል ሊቀጳጳሱን እስከ መሳረብ ደረጃ ደርሷል ማለት ነው። እሱን አስደምጣችኋለሁ። ኦርቶዶክሳውያን ደግሞ የሰጡትን ተያያዥ የሆኑ መልሶችንም የማስደምጥ ነው የሚሆነው። ታዲያ ላይክ እና ሼር በማድረግ ትብብራችሁን፣ አጋርነታችሁን በማሳየት ከጎናችን ቆሙ እያልኩኝ በቀጥታ ወደ እሱኛውም አባቶቻችን መምህራንም ወደ ሰጡት ምላሽ አመራለሁ። እኛ እኮ የምንበላ የማርያምን ስጋ ነው ተብሎ አያውቅም። እኔ ምን እየሆነ እንደሆነ ራሱ አይገባኝም። አልነበረም እንደዚህ አልነበረም እንደዚህ ከየት እንደመጡ የማይታወቁ ወፍ ዘራሾች ይቅርታ አርጉልኝ፣ ሲያንሳቸው ነው። ለነገሩ ወፍም አልዘራቸውም፣ ሰይጣን ነው የዘራቸው። እውነት እንዲህ እግዚአብሔር ባልቀለደበት መቀለድ ምን ማለት ነው? እሷም ያላለችውን ልትለውም አትችለውን። አባቶችም ያላሉትን ያደግንበት ቤት ዶግማም ያላለውን አልተማርኩም። እንደሱ ምንም መኮንን አያስፈልግም። እኔ ይውላችሁ ቤተ ክርስቲያን ኖሬ ያለው የወጣንበት ቤት ያደግንበት ቤት እድሜ ልኬን ዶግማ የሚባለውን ትምህርት ሃይማኖት ሳስተምር ኖር ያለው ሳስተምር በጣም ትልልቅ አባቶችን አውቃለሁ፣ እየጠቀሙ በእውነት እውነት ነው ምላቸው። በዚህ ዘመን የምንሰማውን ቅር አቅምቦ ሰምቼ አላቅም። ይሄ ቀልድ አይደለም። ይሄ ዝም ብሎ በቃ የማያውቁ ሰዎች ና ምናምን ተብሎ የሚታለፍ አይደለም። ይሄ ጨለማ ነው። ይሄ ጨለማ ነው። ያልነበረ ይሄ ትውልድ ያበቀለው ዓረም ነው ይሄ ነውር ነው ይሄ የኢየሱስ ክርስቶስን ስጋ በማቅረብ አንድ ጊዜ ተቀድሰናል ክብር ለስሙ ይሁን የማንን ስጋ የማንን ስጋ የማርያምን ሥጋ ነው የኢየሱስን ሥጋ እስኪ ድገሙት ይሄንን የኢየሱስ ሥጋ በሉ እስኪ ስጋዬን የበላ በሉ እስኪ ደሜን የጠጣ የዘላለም ህይወት አለው። እኔ ከሰማይ የወረድኩ እንጀራ ነኝ። የሚበላኝ በህይወት ይኖራል። ማንን የሚበላ እግዚአብሔር አምላክም ከፈጠራቸው ብዙ ፍጥረታት መካከል አንድ ያላመለጠባት ገብቶ እንዲኖርባት የመረጣት ዓለሙ ማናት ብትባል እመቤታችን ነው። የሚገርማችሁ እመቤታችንን አምላካችን ሲጠራት ራሱ እንደምታልፈው ዓለም እና አሁን እንደምንኖርባት እንደምታረጀው ዓለም ብሎ አይደለም የሚጠራት። ልበ አምላክ ቅዱስ ዳዊት በመዝሙር ሰባ ሰባት ላይ ሲናገር ስለመቤታችን ትንቢት እንዲላል ይቺ ለዘላለም ማረፊያ ናት አለ። ይቺ በሉ ለዘላለም ማረፊያዬ ናት። ምድር ማረፊያ እንዳልሆነች ሁላችንም እናውቃለን። ትተናት የምንሄድባት ቦታ ናት ምድር። ለመቤታችን ግን ሲናገር ይቺ ማረፊያ ናት ብሎ ነው እግዚአብሔር የተናገረ ማረፊያው ስለሆነች እንደዚች እንደምንኖርባት ዓለም አርጅታ እንደዚች እንደምንኖርባት ዓለም ማለፍ፣ መጥፋት፣ መበስበስ ኖርባት ስለማትለወጥ ለእግዚአብሔር ብቸኛ ከተማው ዓለሙ እመቤታችን ስለሆነች ለሱ እመቤታችን ማረፊያው ናት። እና ኦሪት ዘፍጥረት ስለ ሰማይና ስለ ምድር መፈጠር መጀመሪያ ላይ ሲነገር ይሄ የምትመለከቱት ሰማይና ምድርን ብቻ መፈጠሩን ብቻ አይለም የሚናገሩ ለእግዚአብሔር አምላክ ሰማዩም የሆነችው ለእግዚአብሔር አምላክ ምድሩም የሆነችው ስለ እመቤታችን የሚናገሩ የሚገርማችሁ መጽሐፍ ቅዱስ ላይ እመቤታችንና ክርስቶስ የተነገሩባቸው አንቀጾች ላይ መለየት የለባችሁ። ይሄኛው በምስጢር እንደው እመቤታችንን ከእግዚአብሔር ጋር አገናኘ ነው እንጂ እምናውቀው ሁላችንም የምንወደው አማኑኤል የሚለውን ስም የሰማንበት የነቢዩ የኢሳይያስ ትንቢት ላይ ድንግል በድንግልና ፀንሳ በድንግልና ትወልዳለች። ስሙንም ማን ትለዋለች? አማኑኤል ትለዋለች። ትርጓሚውም እግዚአብሔር ከማን ጋር ሆነ ማለት ነው። ስለ እግዚአብሔር በተናገረበት ቦታዎች በሙሉ ድንግል የተባለች እናቱ አትታጥ። ስለ እመቤታችን የተነገረባቸው ቦታዎች ላይ በሙሉ እንዲሁ ስለ ክርስቶስ አይታጥ። ለምን የምትሉ ከሆነ እመቤታችን ሰማይና ምድር ስለሆነች የስነ ፍጥረት ሊቃውንት ሲናገሩ ሰማይና ምድር ለእኛ አይመስሉንም እንጂ ይገናኛሉ። እየሰማችሁ ሰማይና ምድር ይገናኛሉ። በትምህርት እንደምታውቁት አንደኛው በዓለማችን ላይ ከተነሱ ኤክስፕሎረሮች ወይም ደግሞ ተጓዦች መካከል ማጂላን አንዱ ነው አይደል የማጂላን አንደኛው ተነስቶ የመዞሩ ምክንያት ምንን አገኛለሁ ብሎ መነሳቱ የምድርን ፍጻሜ ምድርና ሰማይ ተጋጥመው እቺ መጨረሻው ናት የሚለውን ለማግኘት ነው ለሚሰማው ሰው እውነት ለመናገር በጣም ይሄ አፈ ታሪክ ውሸት እንዲሁ በመላምት የመጣ ይመስለዋል ግን እውነት እንነጋገር ከተባለ ቤተክርስቲያን ይህን ትምህርት ታስተምረዋለች ሰማይና ምድር ልክ እንደ መሶብና እንደ እንቅብ ናቸው ይላሉ ሊቃውንት። እንቅቡ ከላይ የሚከደነው ሰማይ ነው። ከታች የሚቀመጠው መሶቡ ምድር ነው። መቼም በእርግጠኝነት ቤታችሁ መሶብ ካለ እንቅቡና መሶቡ ይገናኛሉ፣ አይገናኙ? ይገናኛሉ። መገናኘታቸው አይቀርም። የሚገናኙበት ቦታ የአድማስ ወይም ደግሞ አድማስ እየተባለ ይጠራል። እቺን አድማስ የምትለዋን ቃል ለማስታወስ እንዲረዳችሁ አባህር ያቆስ እመቤታችንን ሲያመሰግናት ስለ ጌታ ስጋ ነደም ሲናገር ታስታውስታላችሁ። የጌታን ስጋ ሳይገባቸው ለሚወጡት በሙሉ የማይላወጥ ጽኑ የሆነ የአድማስ ደንግያ ነው ይል ምድርና ሰማይ የሚጋጠሙበት እንደማይገኘው ሁሉ የጌታን ስጋ ሳይገባው ለተቀበለው በሙሉ ይሄን ያክል ጭንቅ ነው የሚሆኑበት መውጫ መግቢያው ይታጣል ለማለት ነው። ግዜው እውነት ሁላችንን ከዚህ ይሰውረ። የአድማስ ደንግያ ብቻ የተባለው ወይም አድማስ የሚባለው ሰማይና ምድር የሚገናኙበት እግዚአብሔር ያለ ምክንያት አይደለም፣ ሰማይና ምድር ያገናኙ ሰማይ ከምድር እንደሚገናኘው ሁሉ ምድርም ከሰማይ እንደሚገናኘው ሁሉ ክርስቶስ ሁሉ ክርስቶስና እመቤታችንም እንደሚገናኙ ለማሳየት ነው ይላሉ ሊቃውንት። በየትም ቦታ ብትሄዱ የሰማይን መጨረሻውን እናንተ ላታገኙ ትችላላችሁ እንጂ ከፈጠረው ከእግዚአብሔር አይሰወርም። በየትም ቦታ ብትዞሩ የእመቤታችንን ክብሯን መናገር ሊያቀታችሁ ይችላል። የፈጠራት እግዚአብሔር ግን የክብሯን መጨረሻ ያውቀዋል። በየትም ብትዞሩ የእመቤታችን ማህፀን እንዴት ለጌታ እንደበቃው ላታውቁ ትችላላችሁ። እግዚአብሔር ግን የፈጠረው ማህፀን እንዴት ሰማይና ምድር ለማይበቃው አምላክ ቤተ መቅደስ አድርጎ እንዳዘጋጀው ጠንቅቆ ያውቋል። ብሉይ ኪዳንን ያለ ሐዲስ ኪዳን ማሰብ እንደማይቻለው፣ ኦሪትን ያለ ሐዲስ ማሰብ እንደማይቻለው፣ ክርስቶስን ያለ እመቤታችን ማሰብ አይቻለው። ሰማይ ለምድር መነሻ ነው ብላችሁ ብታስቡት አሁን ላለን ለክርስቲያኖች በሙሉ የዘር ሐረጋችን መነሻ እመቤታችን ነው። ቅዱስ ማቴዎስና ቅዱስ ሉቃስ የሰው ልጅን የዘር ሐረግ ሲጽፉ ወይም የጌታችንን ሰው መሆን ታሪክ በዘር ሐረግ ሲያስቀምጡት ሁለቱም ባስቀመጡበት ቦታ ላይ እመቤታችንን አልዘለሏትም። ከእመቤታችን በኋላ ግን አስተዋላችሁ ከሆነ ቆጠራ የለም። እመቤታችን ክርስቶስን ወለደች ብለው ነው የሚያቆሙት ሁለቱ። ለምን ሲባል ከዛ በኋላ ያሉትማ የክርስቲያኖች የዘር ሐረግ ነው። ማን ቆጥሮ ይጨርሰዋል? እሷ ያረጋችን መጀመሪያ ናት። እሷ የሁሉም ነገር መነሻ ጥንስስ ነት። እና ሰማይና ምድር እየተባሉ የሚጠሩት ነገሮች በሙሉ መነሻቸው ለፍጥረት ይሆናል እንጂ ፍጻሜያቸው ለእመቤታችን። አረ እንዲያውም ይህ አይድነቃችሁ እግዚአብሔር አምላክ ስነ ፍጥረትን ያዘጋጀው ለእመቤታችን ነው ብዬ ብነግራችሁ፣ ሁሉም ነገር የተፈጠረው ስለሷ ሲባል፣ ሁሉም ነገር የተገኘው ስለሷ ሲባል ደግናት ልጇን ከመውለዷ በፊት ለልጇ የሚያስፈልገውን ቀድማ እንደምታሟላው ሁሉ እግዚአብሔር አምላክ ይህንን ዓለም ከፈጠረ በኋላ የሚሆነውን ስለሚያውቅ አስቀድሞ መቤታችንን ያዘጋጃት። የተወዳችሁ እድሜ ሰዎቻችን ኦርቶዶክሳውያን መረጃው ለመላዋል የሚዳረስ ሁላችሁም ላይክና ሼር አድርጎ በየዕለቱ በቀን ሶስት ጊዜ በቀትር ሰባት ሰዓት ምሽት አንድ ሰዓት ምሽት አምስት ሰዓት ከማስረጃ ጭምር እያስደገፍኩላችሁ እገኛለሁ። ላይክ አድርጎ ሼር አድርጎ ትብብራችሁን፣ አጋርነታችሁን ማሳየታችሁን እንዳይዘነጋ እያልኩኝ ተሰነባበትኩኝ። እግዚአብሔር ያክብርልኝ። ያሮሴ የእናንተም የኛም ነው።